ሰላም ጤና ይስጥልኝ ክብራትና ክብራን የአዲስ ፓራዳይም ቤተሰቦች የአዲስ ፓራዳይም ተከታታዮች፣ እንደምናላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ በኢትዮጵያ ታሪክ ባልተለመደ ሁኔታ በወጣቱ መሪ በሳል አመራር በትግራይ ክልል ውስጥ ተፈጥሮ የነበረውን ውጥረት እንዴት አድርጎ በጥበብ እንዳረገበ፣ እንደዚሁም ደግሞ ለሰላምም ለካ ዋጋ ይከፈላል ያልንበትን የሊደርሽፕ ጥበብ የምናይበትን ፕሮግራም ነው ይዤ የመጣሁት። አጠር ያለች ፕሮግራም አብራችሁን እንድትቆዩ ጋበዛችኋለሁ። የቪዲዮ ለብዙ ሰው ይደርስ ዘንድ እንግዲህ አዲስ ፓራዳይምን ሁላችሁም ሰብስክራይብ እንድታደርጉ እንደዚሁም ሼርም፣ ላይክ እንድታደርጉ ተደራሽ እንዲሆን እንድታደርጉልኝ ጠይቃችኋለሁ። ያ ሁላችንም እንደምናስታውሰው የፕሪቶሪያውን ስምምነት ተከትሎ የትግራይ ክልል አንጸራዊ ሰላም አግኝቷል። ያው ሁላችንም በጣም የተደሰትንበት እና የፕሪቶሪያው ስምምነት መምጣቱ ለትግራይ ሕዝብ ብቻ ሳይሆን ለመላው ኢትዮጵያዊ ፎይታን እየፈጠረ እንደሆነ ሁላችንም የምናስታውሰው ነው። እና ያው ተኩሶች ቆመዋል። የፌዴራል መንግስቱም ክልሉን የማስረዱን ስልጣን ለጊዜያዊ አስተዳደር ለነበሩት ለአቶ ጌታቸው ረዳ ለተሿሚው ለሳቸው አስረክቦ ነበረ። ነገር ግን ውዝን ቲፒኤልኤፍ ውስጥ በነበረው የፕሪቶሪያውን ስምምነት አልቀበልም ብሎ የነበረ ቡድን እንደገና ውጥረቱን በማጋጋል እርስ በርሱ ተከፋፍሎ እንግዲህ ክልሉን ላልተገባ ውጥረት ነበር የዳረገው እና ሁላችንም እንደምናስታውሰው የዛሬ ሳምንትና ሁለት ሳምንት እንግዲህ ኤቭሪባዲ ወዝ ኤክስፔክቲንግ አናዘር ብሬክ አውት ኦፍ ዋር እና ሁላችንም ጦርነት ይነሳል የሚል ስጋት ውስጥ ነበር የነበር ነው። አንዳንድ የትግራይ አካባቢ ተወላጆችንም እንደዚሁ በማወራበት ሰዓት በቃ ገና ፎይሳንል በደንብ የሰላምን አየር ቤተሰቦቻችን ሳይተነፍሱ ተመልሰን እዛ ውስጥ መግባታችን በጣም አሳዝነናል የሚሉ ብዙ የትግራይ ልጆችን የማነጋገር እድሉን አጋጥሞኝ ነበረ። አሁን ላይ ደግሞ ዛሬ ላይ የተሰማው ደግሞ የመስራች ሁላችንንም እፎይ እያስባለ ነውና። ሁላችንም ጦርነት ይነሳል የሚል ስጋቱ አልፎ ከዛም ደግሞ አልፈን ያንን ጦርነት አስታካ ደግሞ ኤርትራ ጣልቃ ገብታ ብዙ ነገሮች ይበላሻሉ የሚል ትልቅ ስጋት ነበር በኢትዮጵያውያን ብቻ ሳይሆን በኢንተርናሽናል ኮሚኒቲውም ዘንድ ማለት ነው። ግን በዚህ ውጥረት መካከል ያው ቲፔሌፍ እኛ ባረር ምናምን ብሎ ይደፋ እንጂ ጌታቸው ረዳ በገዛ ፈቃዱ እንዲሁም ደግሞ የፌደራል ገቨርንመንት ዊልም ስላለበት ጌታቸው ረዳ ክልሉን ለቆ እንዲወጣ ተደርጎ ነበረ ማለት ነው። ያው ፌደራል መንግስቱ ግን ያው እልህኛ እና ግልፍተኛ ቢሆን ኖሮ የእውነት ለመናገር ጌታቸው ረዳን ያው እዛው ባለበት የፌዴራል መንግስት ጣልቃ ለመግባት ፈቃድ አያስፈልገውም ብሎ መግለጫ ሲሰጥ ሁላችንም የምናስታውሰው ነው ብሎ ባለጊዜ ጊዜ የዛሬ ሶስት ወይም አራት ሳምንት ገደማ ይመስለኛል፣ በሰጠው መግለጫ ላይ እንግዲህ ያ ማለት ምን ማለት ነበር እንደሆነ ሁላችንም እናውቀዋለንና። ቲፔሌፍ እየዞረ መሳሪያ አንስቶ ሰው እየገደለ ያለበት ጊዜ ነበር የነበረው እና ፌዴራል መንግስቱ በዛ ጊዜ ውስጥ ጣልቃ ገብቶ ቢሆን ኖሮ ሁላችንም፣ ለምንድን ነው የማይገባው? ምናምን ያለን ሰዎች ሁላ ነበረን ራሴ አይሪ መንበር ለምንድን ነው ፌዴራል መንግስት ጣልቃ የማይገባው? የሚል እንትን ነበረ መጀመሪያ አካባቢ ላይ እና በዛ ጊዜ ውስጥ ጣልቃ ገብቶ ቢሆን ኖሮ ሌላ ጦርነት ውስጥ ነበረ የምንገባው፣ ሌላ አዙሪት ነበረ። ነገር ግን የፌዴራል መንግስት ያው ጣልቃ እንዲገባ ጌታቸው ረዳ ቡድን በግልጽ ቢጠይቅም የፌዴራል መንግስቱ ግን የወሰደው እርምጃ ምንድን ነበረ? ሰልፍ ሪስፔክት ነበረ ያው ራሱን ገድቦና ራሱን ገዝቶ ይልቁን ጌታቸው ረዳ ክልሉን ለቆ እንዲወጣ ነበር ያደረገው። እና ያው ውጥረቱን ለማርገብ ነው ያ የተደረገው። ይሄ ደግሞ የሚያሳየው የጠቅላይ ሚኒስትር አብይ አህመድ ለሰላም ያላቸውን ኮሚትመንት የሚያሳይ ነው። እንግዲህ በመርህ ደረጃ ስንመለከተው እና ያም ብቻ ሳይሆን እልህ ሳይጋባ ምንም ሳይል ትናንትና ሁላችንም የምናስታውሰው ነው። አቶ ጌታቸው ረዳ እንደዛ በየአደባባዩ ሲዘልፈው የነበረውን አብይን እንግዲህ የአብይን ፐብሊክ ካፒታል ችግር ውስጥ ከተውታል ከሚባሉት ሰዎች መካከል አንዱ ጌታቸው ረዳ ነው። ከጦርነቱም በፊትም ቢሆን በጦርነቱም ወቅትም ያንን ሁሉ ነገር እየወጣ ማይክራፎን በጨበጠ ቁጥር ነበረ እንግዲህ ጠቅላይ ሚኒስትር አብይ አህመድን ሲያብጠለጥል ሲሰድብ የነበረው እና ያው ግን ጠቅላይ ሚኒስትር አብይ አህመድ በጣም በቀደምታ ስለው ስለነበር በጣም ታጋሽ በጣም ጥበበኛ ናቸው፣ እና ጌታቸው ረዳን ትላንትንትን ብለህኛል እና ብሎ ፊት አልነሳም፣ ይልቅን ከጎኑ ከአጠገቡ አቁሞ ለመነጋገር ለመነጋገር ወደ በፊት ለፊት ለዛውም በአደባባይ በድብቅ እኮ ሁላችንም እንነጋገራለን። አፍተር ኦል ኢትስ ፖለቲክስ። ግን ፐብሊክሊ ኢንዶርስ አድርጎት አመስግኖት ለመሸኘት ያሳየው ትዕግስት በእውነት የሚደነቅ ነው። ይሄ የመሪነት ጥበብ ነው። እኔ ኢትስ አሜዚንግ እስፔሻሊ ያው ሁላችንም በተለይ ደግሞ የእኛን የመሪዎች የኢትዮጵያ መሪዎች የሊደርሺፕ ስታይል የምናቅና ያየን ከሆነ ኢትስ ሃይሊ አንላይክሊ ቱ ቢ ኦነስት እና ሁላችንም እናውቃለን የእኛ ሀገር ብቻ ሳሆን፣ በአጠቃላይ አፍሪካ ውስጥ እንዴት ነው የሊደርሽፕ ሊደርሽፕ ያለው። አፍሪካ ውስጥ እንዴት ነው ሊድ የምናደርገው? እንግዲህ ቀዳማዊ ኃይለ ስላሴን ለምሳሌ ብንወስድ ቀዳማዊ ኃይለ ስላሴ በላይ ዘለቀ እንግዲህ ስንት ነገር ያደረገላቸውን ስንት ነገር የዋለላቸውን ሰው ስልጣናቸውን መገዳደር ሲጀምር ነው እንግዲህ በገመድ ሰቅለው የገደሉት፣ አይደለም መለስ ዜናዊን ደግሞ የሪሰንት ደግሞ እንትናችልን ደግሞ ብናይ አቶ መለስ ዜናዊን ደግሞ ብናይ ጫካ አብረውት የነበሩትን እነ ስዬ አብርሃን ስልጣኑን መገዳደር ሲጀምር ነው እንግዲህ ወስዶ እነሱንም የወረወራቸው የነበረው የደህንነት ኃላፊውን አቶ ክንፈንም ብንወስድ አቶ ክንፈንም ለስልጣናቸው ችግር መሆን የጀመረ ስለመሰላቸው ነው፣ አብረውት ጫካ ውስጥ የተዋደቁ ሰዎች ራሳቸው ያስገደሉት። እና ሌላው ቀርቶ ኢቨን ሻዕቢያና ቲፒኤልፍ ራሱ እዛ በረሃ ውስጥ እንግዲህ ለነፃነት ነው የምንታገለው ወይም ደግሞ ለአንድ ዓላማ ነው የምንታገለው ብለው በነበሩበት ሰዓት ስንት ዱርና ሸለቆ አብረው የተዋደቁ በገደል የተዋደቁ ሰዎች ስልጣን ነው እንግዲህ እንደዚህ አነካክሶ ከሁለቱ አልፎ ዛሬ ሀገርና ሀገር ሕዝብና ሕዝብ ደግሞ እንዲናከስና ወደ ያለመተማመን ውስጥ ጦርነት ውስጥ ወይም ደግሞ መቃቃር ውስጥ እንዲገባ ያደረገው ይኸው የስልጣን ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ እንደዛ አይነት ኢጎ ሳያስቸግራቸው ከጎኑ አቁሞ ጌታቸው ረዳን እንደዛ ስንት ነገር ሲል የነበረውን ሰው አመስግኑ ለሰላም ላደረከው ጥረት ብሎት አክብሮት የሸኘው በቃ ትስዝ አሜዚንግ ማለት፣ በኢትዮጵያ ፖለቲክስ ሂስትሪ ውስጥ ይሄ እንትን አደለም ማለት የተለመደ ነገር አደለም። እና ለዚህ እንግዲህ ሃትሶፍ ብያለው ጠቅላይ ሚኒስትር አብይ አህመድን ያ ብቻ ሳይሆን እንደገና ደግሞ ያ ያከረረው እና ያመረረው የነበረው የደብረ ጽዮን ቡድን ፖዚሽን እንዳይዝ አድርጎ እንግዲህ እዚህ ጋር ሌላ ጥበብ የምናይበት ነው። ፖዚሽን እንዳይዝ ፓወር ሪቴን እንዳያደርግ ጠቅላይ ሚኒስትሩ እና ሊደርሽፕባቸው የተከተሉት ጥበብ እዝ አሜዚንግ በቃ ማለት ጌታቸው ረዳ እንደማይሆን ሲያውቁ በሁለቱ መካከል ባላንስ አድርጎ ሊሄድ የሚችል ሰው ነው ያመጡት። እንግዲህ ይህ ደግሞ ክልሉን ከዳግም ጦርነትና ውጥረት ነው የታደገው። ሁላችንም የዛሬ ሁለትና ሶስት ሳምንት የነበረውን ነገር ለሚያስታውሰው ሰው ወደ አዲስ አበባ መምጫ ፕሌንም ሆነ የባስ ትኬት ያልነበረበት ሁኔታ ነበር የነበረው፣ ጠፍቶ ህዝቡ በእግሩ መውጣት የጀመረበት ሁኔታ ተፈጥሮ ነበረ። የጦርነት ቢነሳ እዚሁ ስትራንድድ አድርገን እንዳንቀር በሚል በጣም ስጋት የነበረ ዩኒቨርሲቲ ውስጥ የነበሩ መቀሌ ዩኒቨርሲቲ የነበሩ ልጆች እግዚአብሔር፣ በቃ እነሱ ልጆች በሰላም ያውጣቸው ስንል ነበረ እኛም ሁላችንም የነበረውና ይሄ በጣም ህዝቡ እግሩ ይቦጣ እየወጣ በነበረበት ሀገሩን ለቆ ሰላም የለም በቃ ተመልሰን ወደዛ ነገር ውስጥ ነው ልንገባ ነው ሲል የነበረውን ሁኔታ ያንን ሁሉ ነገር ሪቨርስ አድርጎ ዛሬ ይሄ መሆን ችሏል። እና ይሄ በጣም አፕሪሺየት ልናደርገው የሚገባ ነው። እና ይሄ አካሄድ ደግሞ ትግራይን ለሌላ የሰላም እድል መስጠት ብቻ ሳይሆን የሻዕቢያንም እጅ የቆረጠ ነው ብዬ አስባለሁኝ። የሻዕቢያንም እጅ የሚቆርጥ አካሄድ ነው። ምክንያቱም ሻዕቢያም አሰፍስፎ ሲጠብቅ የነበረው ነገር ስለነበረ፣ እኔ በበኩሌ ቀዝቃዛ ውሃ በላያቸው ላይ ነው የተለበሰባቸው ፕራይም ሚኒስትር አብይ አህመድ ወይም ሊደርሽባቸው ማለት እገደዳለሁ። በነገራችን ላይ ይሄ የጠቅላይ ሚኒስትር አብይ አህመድ አመራር እንግዲህ ይሄ ፓተርን ነው ዛሬ ብቻ አይደለም እና ጠቅላይ ሚኒስትሩ ይህንን ያደረጉት ዛሬ ብቻ አይደለም ታስታውሱ እንደሆነ ምናልባት የዛሬ ሶስት አራት ወር አካባቢ ከሶማሊያ ጋር በቃ ጦርነት እኛ ሁላችንም ለጦርነት እያኮብኮብን እና እያሸበሸብን በነበረበት ወቅት ነው እንግዲህ ሪቨርስ ተደርጎ የአንካራው ዲክለሬሽን የመጣውና እንደዚህ ያለውን የመሪ ጥበብ አፕርሼት ልናደርግ ይገባል። ያው ትግራይም ዳግም ይህንን እድል በማግኘቷ ልንደሰት ይገባል። ምክንያቱም የትግራይ ሰላም የኢትዮጵያ ሰላም ነው። የኢትዮጵያ ብቻ ሰላም ብቻ ሳ የኢትዮጵያ ሰላም ደግሞ የኢስት አፍሪካ የኤስት አፍሪካ ማልፎ የአፍሪካን ሰላም ጭምር ነው እና አንተ ሰላም እንድታደር ጎረቤት ሰላም ይሆን ይባላል እና እኛ ሰላም ባናድር ሌሎች አፍሪካ ጎረቤቶች ሀገሮቻችንም ያው መረበሻቸው አይቀርም እና የትግራይ ሰላም ማደር፣ የትግራይ ሰላም መሆን፣ የትግራይ ህዝባችን በሰላም ወጥቶ መግባት ወደ እርሻው መመለሱ ተማሪዎች ወደ ትምህርት ቤት መመለሳቸው ሁላችንም ሊያስደስተን የሚገባ ነው። ያው እንግዲህ አሁን ያለው የጊዜያዊ አስተዳደርም ያለውን ውጥረቱን አርግቦ ጀነራል ታደሰ ወረደ ትግራይን ወደ ሰላም የሚመልስበትና ትግራይን ወደ ኢትዮጵያዊነቱ ከፍታ የሚመልስ ሪኢንትግሬት አድርጎ ከኢትዮጵያ ፌዴራል ስርዓት ጋር እንዲሁም ሪኢንትግሬት አድርጎ ለሻዕቢያ ደግሞ መጠቀሚያ የማይሆን የትግራይ ሊደርሽፕ እንደሚገነባ ተስፋ አድርጋለሁኝ። ምክንያቱም እችን ቀዳዳ እየፈለጉ በጣም እንግዲህ ሻዕቢያም ሆነ ሌሎች እንደ የኢትዮጵያ ሰላም የማይፈልጉ ወደነ ግብጽ ያሉ ሀገራቶች እንግዲህ ትንሽ ቀዳዳ ነው የሚፈልጉት እና ይህንን ቀዳዳ መድፈን የሚያስችል ሊደርሽፕ መጥቷል ብዬ አስባለሁኝ። እንግዲህ ለኢትዮጵያም እንደገናም ለአፍሪካ በተለይ ለትግራይ ህዝብ ገና ገና ከጦርነት እፎይ ሳይል መልሶ ወደ ዳግም ወደዛው አዙሪት እንዳይገባ ጠቅላይ ሚኒስትር አብይ አህመድ እንደዚህ ጥበብ የተሞላበት በጥበብ በተሞላበት ሁኔታ ሌላ የክልሉን ሊያስተዳድር የሚችል ባላንስ አድርጎ ሰው በማምጣታቸው ሊመሰገኑ እሳቸውም ሊደርሽፓቸውም ሊመሰገኑ ይገባል። እንደዚሁም ደግሞ ለታገሰው ለትግራይ ህዝብ፣ ሰላምን ለመረጠው ለትግራይ ህዝብ እንደዚሁ ክብር አለኝ። በቃ በእኔ በኩል ዛሬ ይችን ሼር ለማድረግ ነው የመጣሁት። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። የመሸላችሁ ሰላም እደሩ፣ የነጋላችሁ ደግሞ ሰላም ዋሉ። ይህ አዲስ ፓራዳይም ነው። ኢትዮጵያና ኢትዮጵያዊነት ብቻ። መልካም ጊዜ።